ሰላም ጠና ስጥልን፣ ክቡራን ተመልካቾቻችን እና አድማጮቻችን፣ ዘውዱ መንግስት ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቅርብላቸዋለሁ፣ አብራችሁን ቆዩ። በቅድሚያ ርዕሶችን፣ ፋኖ ታላላቅ ኦፕሬሽኖችን ፈጸመ ድሎችንም ተጎናጸፈ። በጎንደር መንገድ ዝግ ተደረገ። የህወሓት መሪዎች አስከሬን ከመቃብር ወጣ የመንግስት ባለስልጣናቶች እርምጃ ተወሰደባቸው ህወሓት የአፋር ታጣቂዎችን ማሰልጠን መጀመሩ ተገለጠ የኢቢሲ ዘገባም ተጋለጠ የትግራይ ክልል ሹመት ሰጠ ሱዳን ኢትዮጵያኖችን አፍና ወሰደች ከጋምቤላ አሁን ወደ ዝርዝሩ እንሄዳለን አብራችን ቆዩ ክቡራን ተመልካች አድማጮቻችን ዘውዱ ሾው ሰብስክራይብ ሼር፣ ላይክ፣ ኮመንት በማድረግና አባል ለመሆን ሚዲያውን አንድ ወደፊት ለማራመድ የእርሶ ድጋፍ ያበረታታናል። ስለምትሰጡን ሀሳብ ከወዲሁ እናመሰግናለን። ዘውዱ ሾው። ፋኖ በተለያዩ የአማራ ግዛቶች በፈጸማቸው ኦፕሬሽን ድል መጎናጸፉ ተገለጸ። ሶዴ ከተማ የሚገኘውን ቡድን በተሰበሰበበት በፋኖች እርምጃ መወሰዱ ተገለጸ። በተለይም በከባድ መሳሪያዎች እና እንደዚሁም በቦምቦች ነው እርምጃውን የወሰዱባቸው። በዚህም ከፍተኛ ቁጥር ያለው የሚሊሻና ልዩ ኃይል እርምጃ የተወሰደባቸው መሆኑ የተገለጸው ከእነዚህም ውስጥ አምሳለቃ ቢሻ ወንድሜን ባወቀው አለልኝ የተባሉ በተለይም መንግስት በኩል ለብልጽግና ከፍተኛ ስራ ሲሰሩ እንደነበረ ነው የታወቀው። በተለያየ ጊዜያቶች የሚደረጉት ትግሎች ጠንክሮ የቀጠሉ ሲሆን አሁንም በተለያየም በጎጃም እንደዚሁ እርምጃው ጠንክሮ የቀጠለ መሆኑ ነው የተገለጸው። በአገዛዙ ላይ ዘመቻ ማዕከል በሚል በተለይም በጎጃም ህዝብ ላይ እርምጃ ሊወስድ እየተነሳውን ማህበረሰቡ ቆርጦ ተነስቷል። ገበሬው ጭምር ሳይቀር በምንም ጉዳይ ላይ ዝም ብለን አንቀመጥም ብሎ በነቂስ የወጣበትን ዘመቻ ለማደናቀፍ ፈጽሞ የማይቻል ነው ሲሉ ገልጸውታል። በተለይም አረንዛ ጎጅ እሳት እየተፋበት እንደሆነ ነው የተገለጸው። ቆሬት ከተማን፣ ገነት አቦ ከተማን እና ሌሎችም ከተሞች ከትላንት አመሻሹ በቁጥጥር ስር አውሎ ዳሬም በምስራቅ ጎጃም የፌዴራል አስፋልቱን በቆረጣ በመያዝ ከተሞቹን እየተቆጣጠረ መሆኑ ታውቋል። በተለይም ያገዛዙ መሄጃ እየጠፋበት እንደሆነና የተረፉትም እጃቸውን ለፋኖ እየሰጡ መሆኑ ነው የታወቀው በአርበኛ ዘመነ ካሴ ትእዛዝ ሰጭነት የድርጅቱ ከፍተኛ ወታደራዊ አመራሮች ወታደራዊ አዛዦች፣ ሻለቃ ዝናቡ ልንገረው፣ ምክትል ወታደራዊ አዛዥ ሻለቃ ኒያለም ዘለቀ የዘመቻ መምሪያው መቶ አለቃ አበበ በመሆን ቀጥታውን ውጊያውን ሲመሩ እንደነበረም ነው የተገለጸው። ይህ ኃይል በተለይም በወሎም እንደዚሁ ኃይሉን አጠናክሮ ወደፊት እየገሰገሰ መሆኑ ነው የተገለጸው። በወሎ ቤተ አማራ ቀጠናም እንደዚሁ ኮር ሁለት ዘበል አምባ ክፍለ ጦር አምስተኛ ሸለቃ ዳውንትና ዳንታ አካባቢ ታላላቅ ጀብዱ መፈጸማቸውም ድል መጎናጸፋቸውም ነው የተገለጸው። ፋናቸው ምስራቅ አማራ ቀጠናው ምንልክ እዚ ተጠናክሮ በቀጠለው ተጋድሎ ላይ ነው። ምስራቅ አማራ ኮር ሁለተኛ ዘቦል አምባ ክፍለ ጦር አምስተኛ ሻለቃ ባደረጓቸው ውጊያዎች ላይ በተለይም በአካባቢው ከዳውንት ወደ ደላንታ ይጓዝ የነበረውን የጠላት ኃይለ ላይ ይህ ልዩ ዣንጣ የተባለ አካባቢ ደፈጣ በመያዝ በርካታ ሙትና ቁስለኛ ማድረግ ታላላቅ ድል መጎናጸፋቸውም፣ ተገድለዋል በንስሮቹ በርካታ ፋሽስት በመከላከያ ኃይል በተለይም ሰራዊቱ ሙትና ቁስለኛ በማድረግ አቅሎን በማደናቀብ በማዘባት ጭምር ወደ መጣበት በመመለስ ብሎም ከፍተኛ ድሎችን በመጎናጸፍ ያደረጉት ተጋድሎ እጅግ አመርቅ እንደሆነም ነው የተገለጠው። በሞጣ ከተማም እንደዚሁ ከሌሊት ጀምሮ በተደረጉት ውጊያዎች ታላላቅ ጀብዶች የተገኘ ሲሆን በተለይም ከረፋዱ አስር ሰዓት እስከ አምስት ሰዓት ድረስ በከተማው መሀል አደባባይ አየር ማረፊያ እና እንደዚሁ ማርያም አካባቢ በመብረቁ ብርጌድ በስፍራ ኦፕሬሽን በጠላት ላይ ከባድ ኪሳራ ማድረሱና ኃይሉን ማዘባት መቻሉ ነው ነው ይህ የተገለጠው። በዳንግላና በአዲስ ቅዳሜ አቅጣጫ ወደ ፈገታ የመጣውን ጠላት ኃይል በተከፈተ ከባድ የመልሶ ማጥቃት ኦፕሬሽን ነው ፍጋት ከተማን በወገን ቁጥጥር ስር ለማድረግ የተቻለው። ኮይዋ ወደ ደጋዳሞት ደንቁ የመጣውን የጠላት ኃይልም በደጋዳሞት ነብሮች አይቀጡ ቅጣት ተቀጥቶ ወደ መጣበት መመለሱም ታውቋል። ከአዴት በብር አድማ ወደ ዋሽራ ከባህር ዳር በብር አድማ ወደ ዋሽራ ዜና የመጣው የጠላት ከጠዋቱ 12 ሰዓት ጀምሮ ውጊያው እንደቀጠለ ነው እየተገለጸው። ከባህር ዳር በአዴት ወደ ዞማ ከአስተሪዮ የመጣው ሰራዊትም አስተሪዮ፣ አሸመን፣ ጎንደር ሜዳ ቆንተር ላይ ከንጋቱ 11 ሰዓት ጀምሮ በተከፈተበት ውጊያ በሚገባ እርምጃ ተወስዶበታል ብለዋል። በዚህ ቀጠና በጎንደር ተነስቶ በልዩ ግዳጅ የተላከው ሰባ አራተኛው ክፍለ ጦር አስፋልት ላይ እርምጃ የተወሰደበት መሆኑ የተገለጸ ሲሆን ከሞጣ በአረጤ በኩል ወደ ዲጎ ሲንቀሳቀስ የነበረው ኃይል ላይ አረጤ ላይ የገጠመው ከባድ ውጊያ መሆኑም ታውቋል። በዚህም ከፍተኛ ኃይል እርምጃ በመከላከያ ላይ መወሰዱ ነው የተገለጠው። ከፈነሶላም በገነት አቦ ወደ ቋሪት የተንቀሳቀሰውም ሰራዊት የገረመው ወንዳወቅ ብርጌድ ከበባውን በመስጋት ቋሪት ለቆ ወደ ፈረስ ቤት ቢፈለጥትም ወይ በይነኝ ላይ ደጋ ዳሞት በከፈቱት ደፈጣ እየተዋከበ ሲሆን የወገን ኃይል በመልሶ ማጥቃት ቋሪትን ሙሉ በሙሉ መቆጣጠር መቻሉ ነው የተገለጸው። ሰከላ ዙሪያም ወደ ጣሊያ ልጅም በራ አቅጣጫ ወደ አጃሌ እና ከበሳ መስመር በዙ 23 የታገዘ ማጥቃት የጀመረ ኃይሉ የቴሌ ጥበቃ ሰራተኞችን ጨምሮ ሁለት ንጹሐን በመግደል ወደ ግሸን አባይ ማፈግፈጉ ነው የተገለጸው። ይሁን እንጂ በመከላከያ እና በመልሶ ማጥቃት በተሰራው አስደናቂ ጀብዶ የጠላት ኃይል እቅድ በማክሸፍ ላይ የሚገኘው ሰራዊት በሁሉም አቅጣጫ ድል መጎናፀፉ ነው የተገለጸው። ትግሉን አጠናክረው የቀጠለው። ሚኒስትር የአማራ ፋኖ አሁንም ወደፊት መገስገሱን ቀጥሎበታል። ይህ በምንም ጉዳይ የሚቆም እንዳልሆነ ነው የተገለጠው። እንጦጦ ቴክኒክና ሙያ በሚል ተቀይሮ የነበረው የቀድሞ ተፈሪ መኮንን ፖሊስ ቴክኒክ ወደ ነበረ ስሙ መመለሱ ተገለጸ። ብዙዎቹ ይህ ወደ ቀድሞ ስሩ መመለሱን ያስደሰታቸው ቢሆንም በዚህ ሰዓትና በዚህ ወቅት ይህ ነገር ለምን ተቀየር የሚል ጥያቄ ማንሳታቸውንም ለማወቅ ተችሏል። በብዙ አካባቢ እንደነዚህ አይነት ስራዎች አሁን የሚደረግበት ምክንያቱ ምንድን ነው? ምናልባት ምርጫው ስለመጣ የኢትዮጵያን ህዝብ ለማታለል የተሞከረ ደባ ሲሆን ወይ የሚል ጥርጣሬም ተነስቶበታል። እንጦጦ ቴክኒክና ሙያ በሚል ተቀይሮ የነበረው የቀድሞ ተፈሪ መኮንን ፖሊቴክኒክ ኮሌጅ ወደ ነበረ ስሙ መመለሱን ብዙዎቹን ጥርጣሬ ውስጥ መክተታቸው ነው እየተገለጸ የሚገኘው ነው። በደቡብ ጎንደር ዞን መንገድ በመዘጋቱ ሀገር አቀፍ ፈተና ተፈታኞች ለችግር መጋለጣቸውም ተገለጸ። በደቡብ ጎንደር ዞን ነው እስቴ ወረዳ፣ ለማዳ ወረዳ፣ ጋይንት ወረዳ፣ በመሳሰሉት አካባቢዎች የታጣቂ ኃይሎች በተደጋጋሚ በሚፈጥሯቸው የተሽከርካሪ ከቦታ ወደ ቦታ እንቅስቃሴ ክልከላዎች በትራንስፖርት ስርዓቱ ላይ አሉታዊ ተጽዕኖ መፍጠሩን፣ አልፎም በህዝቡ ላይ ዘረፋ፣ ብዙ የሆኑ ችግሮች መከሰታቸው ነው እየተገለጸ የሚገኘው። በተለይም የመንግስት ኃይል ይህን መከታተል ለመቆጣጠር ሲገባው ለእንደዚህ አይነት የማጋለጥ ስራዎች በመሰራቱ ተጠያቂነቱ በሱ ላይ እንደሆነ ተገልጿል። ታጣቂዎቹ ወደ ደቡብ ጎንደር ዞን ከእስቴ ወረዳ እና አካባቢ ወደ ስማዳ ወረዳ እንዲሁም ከስማዳ ወረዳ እና አካባቢ ወደ እስቴ ወረዳ እና ወደ ጋኝት አቅጣጫ ያለው የተሽከርካሪ እንቅስቃሴ በመከልከላቸው የተነሳ ነው ተማሪዎቹ ወደ ደብረ ታቦር ዩኒቨርሲቲ ሄደ ሀገር አቀፍ ፈተና ለመውሰድ እንዲቸገሩም አድርጓቸዋል፣ ነው የተባለው። ከጊዜ ወደ ጊዜ እየተከሰተ የሚገኘውን ችግር በመቅረፍ በኩል መንግስት እያደረገ ያለው ነገር በ የለም ተብለዋል። ኢቢሲ በአሰራጨው መረጃ ላይ ኢትዮቼክ የስህተት ግኝቶችን ይፋ አድርጎበታል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኢቢሲ የኢትዮጵያና አሜሪካ ግንኙነት ከየት ወደት በሚል ርዕስ ባሰራጨው ዘገባ ላይ የኢትዮጵያ ቼክ ባደረገው ማጣራት የተሳሳቱ መረጃዎችን ማካተታቸውን አስታወቀ። የህግ ምክሩና ተንታኝ ፕሮፌሰር አለማየሁ ገብረ ማርያም፣ የኢትዮጵያ ባለሙሉ ስልጣን አምባሳደር ብናልፍ አንዱ አለም ከአሜሪካ ፕሬዚዳንት ትራምፕ ጋር በዋይት ሃውስ በመገናኘታቸው ያልተለመደና በጣም ትልቅ ትርጉም ያለው ክስተት አድርጎ ማቅረባቸው ስህተት መሆኑን ጠቁሟል። የኢትዮጵያ ቸ ከውጭ ጉዳይ ሚኒስቴር ምንጮች ጠቅሶ እንዳብራራው ከሆነ በአሜሪካ የሚመደቡ አምባሳደሮች የሹመት ደብዳቤውን ሲሆን ለፕሬዚዳንቱ ማቅረብ የተለመደ ዲፕሎማሲያዊ አሰራር ነው ብሎታል። የአሜሪካ የውጭ ጉዳይ ቢሮ መረጃ እንደሚያመለክተው አምባሳደር ብናልፍ በጃንዋሪ 3 2025 ስራ የጀመሩ ሲሆን የፕሬዚዳንት ትራምፕን በቅርቡ አምባሳደሩን ጨምሮ 11 የሀገር አምባሳደሮችን ሹመት በደብዳቤ መቀበላቸውን ተመልክተዋል። ይህ የሚያሳየው የአምባሳደሩ ገኘት የተለመደ አሰራር እንጂ ልዩ ክስተት አይደለም ብለዋል። ይሁን እንጂ የኢትዮጵያ ቴሌቪዥን ይህንን የተሳሳተ ዘገባ በማሰራጨት በተደጋጋሚ ጊዜ ህዝቡን ማሳሳቱ ነው የተገለጸው። ጋምቤላ የጋምቤላ ክልል የሚገኙ ኢትዮጵያኖችን የሱዳን ሰዎች መተው አፍኖ መሄዳቸው ተገለጸ። አራት ሴቶችን በደቡብ ሱዳን ታጣቂዎች ታፍኖ ተወስደዋል ሲል ነው የጋምቤላ ክልል ፖሊስ ያሳወቀው በአንድ ዓመት ብቻ ከአስራ ስድስት በላይ ህጻናትና በመቶዎች የሚቆጠሩ ከብቶች በታጣቂ ቡድኖች ተወስደዋል ይላል። ከሱዳን እየመጡ በተደጋጋሚ ጊዜያቶች የጋምቤላን ማህበረሰብ እያሰቃዩ ንብረቶቻቸውን እየወሰዱ ልጆቻቸውንም እያፈኑ እየወሰዱ ያለበት ሁኔታ ዛሬም የቀጠለ መሆኑን የተገለጸው። ይሁን እንጂ በመንግስት በኩል እነዚህን ችግሮች ለመቅረፍ የሚደረጉ ጥረቶች በፍጹም አልተስተዋሉም ብለዋል። መንግስት ችግሩን ለመቅረፍ መጣር ሲገባው ዛሬም ጭምር በጋምቤላ ክልል በሱዳን ዜጎች ላይ እየደረሰ ያለው መከራ እጅግ የበዛ መሆኑም ተገልጿል። በተለይም በአኟክ ብሔረሰብ ዞን በጎጌ ወረዳ ተዶ በሚጠራው አካባቢ የሙርሌ ታጣቂዎች ናቸው ሴቶቹን አፍኖ መውሰዳቸው የተገለጸው ሙርሌ የተሰኘው የደቡብ ሱዳን ታጣቂ ቡድን ከ14 እስከ 27 ዓመት ዕድሜ ክልል ያሏቸውን ልጆች እያፈነ በመውሰድ እንደፈለገ ያደርጋቸዋል ተብሏል። በተለይም በደቡብ ሱዳን የሚንቀሳቀሰ የሙርሌ ታጣቂ ቡድን በጋምቤላ ክልል የተለያዩ አካባቢዎች በተደጋጋሚ ሰዎችን እያፈነ እንደሚወስድ የተናገሩት ኮሚሽነሩ ኦጎ በፀጥታ ኃይሎች ኦፕሬሽን ከተመለሱት በስተቀር አብዛኞቹ እንደሚገድልና ሱዳን ወስዶ ለጉልበት ስራ እንደሚያሰማራቸው ነው የተገለጸው። ይሁን እንጂ እነዚህን ችግሮች ለመቅረፍ መንግስት ዛሬም እየወሰደ ያለው እርምጃ ምንም አልተስተዋለም ብለዋል። ትግራይ የትግራይ ጊዜያዊ አስተዳደር አቶ አለም ገብረዋድን በምክትል ማዕረግ በምክትል ማዕረግ የፕሬዚዳንትነት የፖለቲካ ጉዳዮች አማካሪ አድርጎ መሾሙ ገለጠ። ሹመቱ በምርጫ ቦርድ የተሻረውን ህወሓትን በጊዜያዊ አስተዳደር ካቢኔ ያለውን ቦታ እጅግ ከፍ አድርጎታል ነው የተባለው። በተለይም በመንግስት በኩል የሚሰጡትን ውሳኔ ተቀባይነት የማይቀበለው የትግራይ ክልል ህወሓት ዛሬም በፈለገው መልኩና ጊዜ የራሱን ሰዎች መሾሙን ቀጥሎበታል። በጊዜያዊ አስተዳደር ካቢኔ ያለው የተፎካካሪ ፓርቲዎች በጣም ከሶስት አይበልጥም ነው የተባለው። ከሰኔ አንድ ሁለት ሺህ አስራ ሰባት ጀምሮ በትግራይ ጊዜ አስተዳደር ፕሬዚዳንት ታደሰ ወረደ ሌትና ጀነራል ምክትል ፕሬዚዳንት ማዕረግ የፖለቲካ ጉዳዮች አማካሪ ተደርጎ የተሾሙት አለም ገብረዋህድ አሁንም ስልጣንና አላፊነታቸውን ይዘው እንዲቀጥሉና በተለይም በሀገሪቱ ተጨማሪ ኃይል ያለውን ስራ እንዲሰሩ እንደሚችሉ ነው የተገለጸው። በተጨማሪም ከጦርነቱ በፊት በኋላዎቹ አምስቱ የህወሓት የፖለቲክ ቢሮ አባላት አንዱ በመሆኑም ሰርተዋል። በተካሄደውም ጉባኤ ደግሞ ከነበሩት የስራ ኃላፊነት ቦታ ወርደው የህወሓት ማዕከላዊ ኮሚቴ አባል እንዲሆኑ የተገፉ ናቸው ተብሎ ሲነገርባቸውም እንደቆየ የሚዘነጋ አይደለም። በ2017 ዓ ም የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ዛሬ ተጀመረ። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ ጊዜያቶች በዚህ ላይ ትኩረት በመስጠት እየሰሩ ሲሆን በአጠቃላይ 7.5 ቢሊዮን ችግኞች ለመትከል እቅድ መያዙም ነው የተገለጸ። አሁንም በዛሬው ዕለት በወንዝ ዳርቻ ልማት አንዱ ክፍል በሆነው በእንጦጦ ዙሪያ ጠቅላይ ሚኒስትር አብይ አህመድን የናይጄሪያው ምክትል ፕሬዚዳንት ካቲም ቪትማን ጨምሮ የክልሉ አመራሮች፣ ሚኒስትሮች በተገኙበት ነው የችግኝ ተከላ የተካሄደው። በአሁኑ ሰዓት ከፍተኛ ቁጥር ያለው በችግር በመከራ ውስጥ እንዳለ እየታወቀ ይሁን እንጂ ጠቅላይ ሚኒስትሩ ዛሬም ችግኝ ተከላ ላይ መሆናቸው አስገራሚ አድርጎታል። የአረንጓዴ አሻራ በቀጣይ ዓመት ሲጠናቀቃል የተባለ ሲሆን ኢትዮጵያ በአጠቃላይ በስምንት ዙር ችግኝ ተከላ መርሃ ግብር አረንጓዴ አሻራ ሲጠናቀቅ የተከላቸውን የምትተከላቸውን ችግኞች አጠቃላይ ብዛት ሀምሳ ቢሊየን እንደሚደርስ ነው የተገለጸው። በችግኝ ተከላላይ ቁጥራቸው እጅግ ከፍተኛ የሆነ በዓለምም ቀዳሚ ነን የሚባል ቢሆንም ይሁን እንጂ እነዚህ ችግኞች በአሁኑ ሰዓት በመብቀል አለመብቀላቸው የተረጋገጠ ነገር እንደሌለውም ታውቋል። አሽከርካሪዎች በታጣቂዎች ታግተውብናል፣ አንድ አሽከርካሪ ደግሞ ተገድሏል፣ ተሳፋሪዎችም ታግተዋል ሲል ጣና ከባድ መኪናዎች አሽከርካሪ ማህበር ገለጠ። በአማራ ክልል ሰኔ 16 2017 ዓ.ም ከሀያ በላይ አሽከርካሪዎችን በታጣቂዎች ተገደሉ በተባለበት የጎንደር መስመር ነው። በየአካባቢው ከጥቃቱ በኋላ በታጣቂዎች ግድያና እገታ ጥቃት መፈጸሙን የጣና ከባድ መኪና አሽከርካሪዎች ማህበር የገለጸው ለቲካ ማህበረሰቡ በሰጠው ማብራሪያም በተለይ አምስት ሹፌሮች ታግተዋል። ስድስተኛው በዚህ ሁኔታ ከእገታ ቢመጣም ግን ሁሉም ከፍተኛ ችግር ላይ ናቸው ሲል ነው የገለጸው። የከባድ መኪና አሽከርካሪዎቹ በተደጋጋሚ ጊዜ በሚደርስባቸው ችግር በመንግስት በኩል አሁንም እየተደረገ የሚገኘው ነገር በጣም አናሳ ነው ብሎታል። ስድስተኛው በተለይም አምስት ሹፌሮች ታግተው ስድስተኛው በዚህ ዕለት ከገታ ምልጦ የነበረው ከመሪው ተደብቆ አንድ መቶ ኪሎ ሜትር ከተጓዘ በኋላ ግን ሌላ ቦታ ገደሉት ሲል ነው የተናገረው። በተደጋጋሚ ጊዜያቶች ስራ መስራት ያልቻሉበት የአማራ ክልል እንቅስቃሴ አሁንም ከፍተኛ ችግር እየፈጠረ እንዳለ ነው በመገለጽ ላይ የሚገኘው። ችግሮቹን ለመቅረፍ በመንግስት በኩል በተደጋጋሚ ያቀረብናቸው ጥያቄም ውጤት አለማምጣታቸው ታውቋል ሲል ገልጿል። በመንግስት በኩል ችግሮች ይፈቱ አይፈቱ የሚለው ነገር ዛሬም ትኩረት አልተሰጠውም ሲል ነው የገለጸው። ትግራይ ህወሓት ከሰሜኑ ጦርነት የተሰወሩ ወይም መስዋዕት የሆኑትን አመራሮችን አስክሬን እያሰባሰበ መሆኑ ተገለጸ። ከአምስት ያላነሱ አስክሬኖችን አንስቶ በሃይማኖታዊ ስርዓት ወደ ተሻለ ቦታ የማሳረፍ ስራም መከናወኑ ታውቋል። ራሱን ለሌላ ጦር እያዘጋጀ መሆኑ እንደሆነ የተነገረለት ይህ ቡድን ሂደቱን ለቅስቀሳ እየተጠቀመት መሆኑ ነው የተገለጸው ከዚህ በፊት የተቀበሩትን የህወሓት አመራሮች በማውጣት ዛሬ ደግሞ ወደ ሌላ የቀብር ስነ ስርዓት ላይ እንዲገቡ መደረጉ አስገራሚ አድርጎታል። በተለይም ከጦርነት ማቆም ያልቻለው የመንግስት ኃይል ላይ ተጽዕኖ ፈጥራለሁ በሚል በተለይ አማራ ክልል የተወሰዱበትን ቦታዎች ለማስመለስ ጥረት የሚያደርገው የህወሓት ሌላ መንገድ እየከፈተ መሆኑ ነው የተገለጸው። ህዝቡን ለማንቀሳቀስ ከተጠቀምባቸው መንገዶች የህወሓት አመራሮችን ማውጣትና በድጋሚ መቅበር መሆኑ በጣም አስገራሚ ነው ሲሉ ብዙዎቹ ተችተውታል የተፈጸመውን ድርጊት አርባ ምንጭ። በአርባ ምንጭ ከተማ ሶስት ህፃናት ሰርቃ ቤተክርስቲያን ልብስ አልብሳ ልታመልጥ ስትል የነበረች ሴት በቁጥጥር ስር መዋሏ ተገለጸ። በቼሳ ሩፋኤል ቤተክርስቲያን አካባቢ ነው በህግ ቁጥጥር ስር የዋለችው። ግለሰቧ በሚያሳዝን ሁኔታ ህፃናቶቹን የቤተክርስቲያን ልብስ አልብሳ ለመሰወር መሞከሯ ነው የተገለጠው። የአርባ ምንጭ ከተማ የሸካ ቀበሌ ፖሊስ በሴትየዋ ላይ የወንጀል ምርመራ መጀመሩን አስታውቋል። ወላጆች ልጆቹ ጉዳይ ንቁ ሆኖ መጠበቅ ይገባል። በተለያየ ጊዜያቶች የማጭበርበርና እንደዚሁም በህፃናት ስርዓት ላይ የሚወሰደውን እርምጃና ለሌሎች ጥቅሞች እንደሚያውሏቸው ታውቆ ልጆቻቸውን ጥንቃቄ ሊያደርጉ ይገባልም ተብለዋል። የመንግስት ባለስልጣናት በታጣቂ ኃይሎች መገደላቸው ተገለጸ። በምስራቅ ወለጋ ዞን ነው ጊዳ አያና ወረዳ ሰባት የመንግስት የጸጥታ ኃይሎች በታጣቂዎች መገደላቸው ቢቢሲ የዘገበው ወደ አዲስ አበባ ይጓዝ የነበረ ተሽከርካሪ ላይ ነው። ታጣቂዎቹ በትላንትና ተኩስ ተከፍቶ ግድያ መፈጸሙን የወረዳው አስተዳዳሪ የተናገሩት። በተለይም መኪናው ታታ የተሰኘ ህዝብ ትራንስፖርት መሆኑን የጠቀሱት አስተዳዳሪው በውስጡ የፖሊስ አባላትና ሚኒሻዎችም እንደነበሩ ነው የተገለጸው። አሁን መቆጣጠር አልተቻለም። በተደጋጋሚ ጊዜያት በመንግስት ኃይል ላይ የተወሰደ ያለው እርምጃ ጠንክሮ መቀጠሉ ነው የተገለጸው። በእኛ በኩል ልናደርግ የምንችለውን ሁሉ ጥንቃቄ ማድረግ እንሞክራለን፣ ግን አልተቻለንም። ታጣቂዎቹ የተደበቀ ቦታ በመምጣት እርምጃ እየወሰዱ አስቸጋሪ ሁኔታ ፈጥረዋል ነው ሲሉ የገለጸው። ከፖሊሶቹ ከሚሊሻዎችም ውጭ ሌሎች ተሳፋሪዎች ላይ ምንም አይነት ጉዳት እንዳልደረሰ የጠቆሙት አስተዳደሩ ጥቃቱን የፈጸሙት ታጣቂዎች እነማን እንደሆኑ ለቢቢሲ አፋን ኦሮሞ ጥርጣሬያቸውን አሳውቀዋል። አፋር ህወሓት የታጣቂ ኃይሎችን በትግራይ ክልል ማሰልጠን መጀመሩ ተገለጸ። ህወሓት የትጥቅ ትግልም ለመጀመር በቅርቡ ወደ ትግራይ ክልል የገቡ የአፋር ታጣቂዎችን ነው በክልሉ ውስጥ ወታደራዊ ስልጠና መስጠት መጀመሩን ለጉዳዩ ቅርበት ያላቸው ምንጮች የገለጹት። በተለይም ብልጽግናም በተመሳሳይ መልኩ እኮ በአፋር ላይ የትግራይን ተቃዋሚ ፓርቲዎችን በማሰልጠን ወታደራዊ እንቅስቃሴ እየሰጠ ባለበት ወግዜ ነው ህወሓትም በተቃራኒው እንደዚሁ ለ አፋር ታጣቂ ኃይሎች ስልጠና መጀመሩ የተገለጠው ምስራቅ ዞን ተብሎ በሚጠራው ይህ የትግራይ ክልል አካባቢ ትግራይ በአፋር ክልል የሚያዋስን ሲሆን፣ በህወሓት ስልጠና የሚሰጣቸው አፋር ታጣቂዎች በቦታ ወታደራዊ ሰፈር ማቋቋም የደረሱ መረጃዎች ያመላክታል። ይህ በእንዲህ እንዳለም ነው በአጂ ኢብራሂም ዑስማን የሚመራው የአፋር ታጣቂ ቡድን በቅርቡ በኤርትራ ትጥቅ ትግል መጀመሩን የሚጠቁሙ መረጃዎች እየወጡ ይገኛሉ። ቡድኑ በትግራይ ክልል ወታደራዊ ስልጠና ከጀመረ ሌላው የአፋር ታጣቂ ኃይል ጋር ግንኙነት ይኖረዋል ተብሎ ተገምተዋል። በተደጋጋሚ ጊዜያቶች የሚሰጡትን እርምጃዎች አጠናክሮ የቀጠለው በተለይም የአፋር ኃይል አሁን ወደ ወታደራዊ ብቃቱ እየጎለበት መምጣቱም ተገልጸዋል። አሁን ወደ ውጭ ዜና እናመራለን። አሜሪካ ካናዳ ለአሜሪካ ገበያ መከፋፈል ያለበትን ገንዘብ በሰባት ቀን ውስጥ እናሳውቃለን ሲል ዶናልድ ትራምፕ ተናገሩት። ዶናልድ ትራምፕ በካናዳ የሚደረገውን የንግድ ውይይት ቆሟል፣ ሲሉ ነው የገለጹት። ይህንን አሁን እናሳውቀዋለን፣ ገማን የምትከፍል ከሆነ ካናዳ ወደፊት ምን መደረግ እንዳለበት እናሳውቃለን ሲሉ ነው የገለጹት። ፕሬዚዳንቱ በትሩዝ ሶሻል ገጻቸው ላይ በካናዳ አሜሪካን አርሶ አደሮች ላይ ለአመታት አራት መቶ ፐርሰንት ቀረጥ በማስከፈል የእንስሳት ተዋጽኦ ገበያን ጎድታብናለች ሲሉ ነው የተናገሩት። በአሜሪካ ቴክኖሎጂ ኩባንያ ላይ ዲጂታል ታሪፍ ጀምራለች ያሉት ትራምፕ ይህንን በሀገራችን የቀጥታ ጥቃት ላይ ነው ሲሉም ነው ይሄ የገለጹት። አሁንም ዋጋውን ዝርዝር እናሳውቃችኋለን። ካናዳ ለአሜሪካ ማድረግ የሚገባትን ጉዳይ ታደርጋለች ሲሉም ገልጸዋል። ክብራንት መልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነሱ ይመስሉ ነበረ። በቀጣይ ከኤርትራዊ ዜጋ ጋር በተለይም በኢትዮጵያ ኤርትራ ጉዳይ ላይ ያሉት ውዝግቦችና ኤርትራም ለተባበሩት የዓለም መንግስታት ድርጅት ደብዳቤ መጻፏ ጦርነቱን ያስቀጥል ይሆን ወይስ ምን ሊመጣ ይችላል በሚል እንግዳ ይዘንላችሁን ቀርባለን። ያን ዝግጅት እንድትከታተሉ ከወዲሁ በመጋበዝ ዜናዎቻችንን በዚህ ቋጨን። ከእንግዳችን ጋር ምናደርጋቸውን ውይይቶ ከደቂቃ በኋላ እንድትከታተሉ በመጋበዝ በዚሁ ዝግጅትን አበቃሁ። መልካም ጤና አስትልኝ። ዘውዱ ሾ፣ ሰብስክራይብ ሼር፣ ላይክ፣ ኮመንት በማድረግና አባል ለመሆን ሚዲያውን አንድ ወደፊት ለማራመድ የእርሶ ድጋፍ ያበረታታናል። ስለምትሰጡን ሐሳብ ከወዲሁ እናመሰግናለን። ዘውዱ ሾ